በሀገሪቱ ሁለንተናዊ ለውጥ ለማምጣት የምሁራን ንቁ ተሳትፎ ወሳኝ መሆኑን የደብረ ታቦር ከተማ አስተዳደር ከንቲባ ደሴ መኮንን ተናገሩ። ትውልድ በመምህር ይቀረጻል፣ ሀገር በትምህርት ይበለጽጋል በሚል መሪ ሀሳብ ከደብረ ታቦር ዩኒቨርስቲ መምህራን ጋር ውይይት ተካሂደዋል። አለምነሽ ንጉሴ ተጨማሪ አላት። በደብረታቦር ከተማ የዩኒቨርሲቲው መምህራንና የመንግስት የስራ ኃላፊዎች በተገኙበት በተካሄደው ውይይት የመልካም አስተዳደር ጥያቄዎችን በተግቢው መንገድ በመመካከር መፍታት እንደሚገባ ተነስቷል። የማህበረሰቡን እሴትና ሀገር በቀል እውቀቶችን በሳይንስና ቴክኖሎጂ በማገዝ የተሻለ ትውልድን ማፍራት እንደሚገባ የውይይቱ ተሳታፊዎች ተናግረዋል። ማህበረሰባችን ያለውን እውቀት ማገዝ መቻል አለብን። ሳይንስ ያስፈልጋል፣ ቴክኖሎጂ ያስፈልጋል፣ ግን ደግሞ ትልቅ እውቀት ደግሞ እንዳለ ከማህበረሰባችን መረዳት መቻል አለብን። ስለዚህ የምንሰራቸው ምርምሮች የምንሰራቸው ቴክኖሎጂ ሽግግሮች ይህን ያገናዘበ መሆን መቻል አለባቸው። በነገራችን ላይ ሌላ መፍትሄ የሚያመጣለት አካል የለም ለዚህ ማህበረሰብ። ለዛ መደማመጥ ያስፈልጋል፣ መወያየት ያስፈልጋል። ሀገር በዋናነት የምትገነባው በተማረ ኃይል ነው። በተማረ ኃይል እንድትገነባ ደግሞ የተማረው ኃይል ከመንግስት ጋር እጅና ጓንት ሆኖ መስራት አለበት። እጅና ጓንት ሆኖ ለመስራት ደግሞ ሁለቱ አካላት ተናበው መስራት ይጠበቅብናል፣ የሚል ሀሳብ አለኝ። የሀገሪቱን ሁለንተናዊ ለውጥ ለማምጣት የምሁራን ንቁ ተሳትፎ ወሳኝ መሆኑን የደብረ ታቦር ከተማ አስተዳደር ከንቲባ ደሴ መኮንን ተናግረዋል። የአካባቢውን ሴት ወግና ባህል ጠብቆ የሚሄድ ትውልድ ከመገንባት አኳየ የመምህራኖች ድርሻ ቀላል አይደለም። አሁን ላይ የገጠመንን የሰላም እጦት በተገቢው መንገድ ወደ ተሻለ ደረጃ ለማምጣትም የነሱ ድርሻ ቀላል አይደለም። ምክንያቱም አንድ እንደ ማህበረሰብ የችግሩ ተጋፋጭ የችግሩ ቀማሽ ናቸው። ይሄን በተገቢ መንገድ ወስደው እነሱም ቢሆን ሰላም እንዲሆን መስራት አለባቸው። ማንም ሰው ይሄን አካባቢ ሰላም ሆኖ የበለጠ እንዲለማ ከፈለገ የሰላሙ ጉዳይ ላይ የኔ ነው ብሎ መስራት አለበት። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ ያጋጠሙ ችግሮችን በመፍታት ሀገር በሁሉም ዘርፍ የተሻለ ደረጃ ላይ እንድትደርስ ምሁራን ብቁ ዜጋን የማፍራት ኃላፊነታቸውን እንዲወጡ ጠይቀዋል። የሰው ሀብትን በማፍራት ወደር የሌለው ማህበራዊ ሀብት ነው። ይህንን ሀብት በአግባቡ በመጠቀም ትውልድን እንዲያንጽ ስለ ሰላም፣ ስለ ሀገራዊ አንድነት የበኩላቸውን ድርሻ እንዲወጡ መምህራን የማይተካ ሚና አላቸውና በመምህራን ሚና ላይም ገብተን ሰፋፊ ውይይቶችን በማድረግ ለቀጣይ ሚናቸውና ተልእኮቻቸው እንዲወጡ የጋራ መግባባት የደረስንበት። የአማራ ክልል ስራ አመራር ኢንስቲትዩት ፕሬዚዳንት አቶ ስባለው መሰለ ሀገር በሰብአዊ ልማት ላይ የተመሰረተ ለውጥ ለማምጣት ምሁራን አይተክ ሚና እንዳላቸው ተናግረዋል። በጥናት ላይ የተመሰረተ የምሁራን ሀሳቦችን በመቀበል ለጥያቄዎች ተገቢ መልስ ለመስጠት በጋራ መስራት ይገባል ብለዋል። አሁን ያለንበትን የጸጥታ ችግር፣ የፖለቲካ ችግር፣ ማህበራዊና የኢኮኖሚያዊ ችግር ለመፍታት መንግስት ያለ ምሁራን ውጤት ሊያመጣ አይችልም። በጥናት ላይ የተመሰረተ የምሁራን አስተዋጽኦ ገንቢ ሀሳቦችን ይፈልጋል ማለት ነው። ይህን ታሳቢ በማድረግ ትውልድ ቀረጻ ላይ ካልተሰራ ማንም ያደገ ሀገር በትምህርት በዜጎች ቀረጻ ላይ የተመሰረተ ካልሆነ በስተቀር ለውጥ ልናመጣን እንደማንችል ታሳቢ ማድረግ ያስፈልጋል። የአማራ ክልል ምክር ቤት ምክትል አፈ ጉባኤ የተከበሩ አቶ አማረ ሰጤ ውይይትን በማስቀደምና የጋራ መግባባት በመፍጠር ችግሮችን መፍታት እንደሚገባ አሳስበዋል። የመጡ ስኬቶችና ተግራሮችን በደንብ ለይተን ማስቀመጥ አለብን። ሁለተኛ ደግሞ በእኛ ክልል የገጠሙን ችግሮችና መፍትሄዎችን በደንብ ማስቀመጥ አለብን። በሶስተኛ ደረጃ ደግሞ ዋና ዋና የሕዝብ ጥያቄዎች ደግሞ እንዴት እንደሚፈቱ መነጋገር አለብን። ክልሉን በምርምር በማገዝ የመውጫ መንገዱን በማሳየት ከእናንተ ብዙ ይጠበቃል። የተጀመሩ የለውጥ ሂደቶችን ለማስቀጠልና ዘላቂ ሰላምን በማረጋገጥ እንደ ሀገር የተጀመሩ የለውጥ ሂደቶችን ለማስቀጠል ምሁራን ተሳትፎ እንዲያደርጉ ጥሪ ቀርበዋል።